የተከበራችሁ የዛሃበሻ ቤተሰቦች አሁን የደረሱንን ሶስት ሰበር መረጃዎች እናቀርበላችኋለን። የኢትዮጵያ አየር ኃይል የተመረጡ የህዋት የጦር ምሽጎችን በመቀሌ ዙሪያ አወደመም። የተሳካ ነበር በተባለው በዚሁ የአየር ድብደባ በተለይም በአቢ አላ እና አካባቢው እንዲሁም በተንቤን አካባቢ የህዋት ከፍተኛ የጦር መሳሪያ ማከማቻዎችንና ምሽጎችን አውድሟል። አየር ኃይሉ ላለፉት ሶስት ቀናት በትግራይ የተለያዩ አካባቢዎች በተለይም ሮኬት ይገኝባቸዋል የተባሉባቸውን ቦታዎች ሲደበድብ ቆይቷል። ህወሓት ወደ አስመራ፣ ጎንደርና ባህር ዳር ሮኬቶች መተኮስ የሚታወቅ ነው። አየር ኃይሉ ባልታሰበ ሰዓት ምሽጎችና የጦር መሳሪያ ማከማቻዎችን ማውደሙን ተከትለው የህወሓት አማሮች በትግራይ ቴሌቪዥን ስቱዲዮ እንኳን መቅረብ አልቻሉም። ምንጮች የትግራይ ቴሌቪዥን ጊዜያዊ ስቱዲዮን ወደ መቀሌ ዩኒቨርሲቲ ማስገባቱን ለዛሀበሻ የነገሩ ሲሆን አሁን ላይ ሙሉ ፕሮግራም ማቅረብ አልቻሉም በትግራይ ቲቪ የቆዩ ፕሮግራሞች እየተደገሙ እንደሆነ የገለጹት ምንጮች አዲስ ፕሮግራም የሚያቀርቡት አንድ ባለስልጣን ደውሎ በስልክ የሆነ ነገር ከተናገረ ብቻ ነው ብለዋል ለምሳሌ የትግራይ ቴሌቪዥን የታሰሩ የሰሜን እዝ አባላትን ቪዲዮ በየቀኑና በየሰዓቱ ላለፉት ሁለት ሳምንታት እየደጋገመ እያሳየ ነው ወደ ሁለተኛውና ሶስተኛው መረጃዎች እናልፋለን ጠቅላይ ሚኒስትር አብይ አህመድ ሲጠበቅ የነበሩትን የአፍሪካ ህብረት ልኡካን ተቀብለው አነጋገሩ። መንግስት ከሁለት ዓመት በላይ የህወሓትን የጥፋት አካሄድ በመታገስ ሰላማዊ ጥሪ ሲያደርግ ቢቆይም ህወሓት ባለመቀበሉ የህግ ማስከበር ዘመቻው እየተካሄደ ይገኛል ሲሉ ጠቅላይ ሚኒስትር አብይ አህመድ ነገሯቸው። መንግስት ከሁለት ዓመት በላይ የህወሓትን የጥፋት አካሄድ በመታገስ ሰላማዊ ጥሪ ሲያደርግ ቢቆይም ህወሓት ግን ይህም ባለመቀበሉ የህግ ማስከበር ዘመቻው እየተካሄደ እንደሚገኝ ጠቅላይ ሚኒስትር አብይ አህመድ ዛሬ የአፍሪካ ህብረት ልኡካን ተቀብለው ባነጋገሩበት ወቅት ገለጹላቸው። ወደ አዲስ አበባ የሄደው የአፍሪካ ህብረት ልዑክ ሶስት የቀድሞ መሪዎችን በአባለት የያዘ መሆኑን ከቀና በፊት መዘገባቸው ይታወቃል። ጠቅላይ ሚኒስትሩ በጽህፈ ቤታቸው በወቅታዊ ጉዳዩ ዙሪያ ያነጋገሩት የቀድሞ የላይቤሪያ ፕሬዝዳንት ኤለን ሰርሊፍ ጆንሰን፣ የሞዛምቢክ የቀድሞ ፕሬዝዳንት ጆአኪም ቺሳኑና የደቡብ አፍሪካን የቀድሞ መሪ ካግሊማ ሞታኒ ነው። ጠቅላይ ሚኒስትር አብይ በዚህ ወቅት ልዑካኑ የላኩት የህብረቱ ሊቀመንበር ሲሪል ራማፎሳ መንግስት እየወሰደ ያለውን የህግ ማስከበር ዘመቻና የህ ቡድን ለፍትህ ለማቅረብ እየተካሄደ ላለው ተግባር በመረዳታቸው ምስጋና አቅርበዋል። በተጨማሪም የልዑኩ ቡድኑ አባላት የቀደመ ወዳጅነትን በመረዳት ለኢትዮጵያ ያለውን አክብሮት ማሳየቱንና ለቀጣይ የወንድማማቻዊ የብልጽግና ጉዞ ያሳየውን መርዳት አድንቀዋል። ይህንን የአፍሪካ ጉዳዮች በአፍሪካ መፍትሄ እንድትመለስ እንደሚያስችል ማሳያ ነው ሲሉም ገልጸዋል ሲል የጠቅላይ ሚኒስትሩ ቢሮ ባወጣው መግለጫ ላይ ጠቅሷል። በአሁኑ ወቅትም መንግስት በትግራይ ያካሄደ ያለውን የህግ ማስከበር ዘመቻ ሂደት አስገንዝበዋል። መንግስት ከሁለት ዓመት በላይ የህዋት የጥፋት አካሄድ በመታገዝ ሰላማዊ ጥሪ ሲያደርግ እንደነበር አስታውሷል። በህዋት ቡድን የሚደረጉ ትንኮሳዎች በታገስም መንግስት የሰላም በሩን ከፍቶ እንደነበርና በመከላከያ ሰራዊት ላይ ተቃጣው ጥቃት ግን አገራዊ ህልውናን የሚያናጋ በመሆኑ የህግ ማስከበር ዘመቻ በመካሄድ ላይ ነው ብሏል። መንግስትን በህገ መንግስቱ የጣለበት ኃላፊነት አገርን የማስቀጠል ተልእኮን እየተወጣ እንደሚገኝ ጠቅላይ ሚኒስትር አብይ አህመድ ገልጿል። የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ ሶስት ተወካዮችን በአዲስ አበባ የላኩት ህወሓትንና የፌዴራሉ መንግስት ለማደራደር ቢሆንም ጠቅላይ ሚኒስትር አብይ አህመድ ድርድር የሚባል ነገር ከህወሓት ጋር የለም ብለዋል። ጠቅላይ ሚኒስትር አብይ አህመድ ከትህነግ ቡድን ጋር ምንም አይነት ድርድር እንደማይኖርና መንግስት የጀመረውን የህገ ማስከበር ስራ እንደሚቀጥልበት ከለ አፍሪካ ህብረት መልክተኞች አስረድተዋቸዋል። ትግራይ ላይ የተከሰተው ቀውስ ከየት ተነስቶ የት እንደደረሰ ያብራሩ ጠቅላይ ሚኒስትር አብይ ከህዋ ጁንታ ቡድን ጋር ለመናገሪያ ጊዜው ማለፉን ሳያሰምሩበት አለፉም። በመቀጠልም በትግራይ ክልል የተጀመረው ዘመቻ በሲቪሉ ህዝብ ላይ ጉዳቶች እንዳያስከትል ከፍተኛ ጥንቃቄ የተደረገ መሆኑንም ለልኡካን ቡድኑ አስረድተዋል። ጠቅላይ ሚኒስትሩ በትግራይ በሚደረገው ውጊያ ተፈናቅለው የተሰደዱ ዜጎችን ለመቀበልና መልሶ ለማቋቋም መንግስታቸው ዝግጁ መሆኑንም ነግረዋቸዋል። የህወሓት ጁንታ ቦምብ ወርዋሪ ቡድን በአዲስ አበባ ዋና ዋና ቦታዎች ላይ ቦምብ ሊያፈለዳ እንደሚችል የደህንነት መረጃ ገለጸ። የህወሓት መጨረሻ በመቀሌ የተቃረበ በመጣ ቁጥር በአዲስ አበባ የተመደበው የጁንታው ርዝራዥ በተለያዩ ቦታዎች ቦምብ ሊያፈነዳ እንደሚችል ከውስጥ የተገኙ የደህንነት መረጃዎች ጠቁመዋል። የደህንነት መረጃው እንዳለው የእምነት ቦታዎች፣ ተቀጣጣይ ነገሮች ያሉባቸው ቦታዎች፣ ነዳጅ ማደያዎች፣ የመከላከያ መሳሪያ ማከማቻ ቦታዎችና ኬሚካል ማምረቻ ድርጅቶች፣ የከተማው ከፍተኛ እንቅስቃሴ የሚከናወንባቸው ገበያዎች መሀል፣ የከተማው ምልክት የሚባሉ ቦታዎችና የመጓጓዣ ትራንስፖርት አገልግሎት ባቡር፣ አውቶቡስ እና ታክሲዎች ላይ ቦምብ ለመወርወር ጁንታው ወንበዴዎችን እንዳስተማራ መረጃዎች ደርሰዋል። መላው የአዲስ አበባ ከተማ ህዝብ ሁሉንም እንቅስቃሴዎች በንቃት በመካተል እንቅስቃሴዎችን በመቀነስ ከፍተኛ ህዝብ በተሰበሰበበት ቦታ አካባቢ ባለመገኘት የእምነት ተቋማትንና የከተማ ቅርሶችን በአይነ ቁራኛ በመጠበቅ ከማንኛውም የህግ አስከባሪ ኃይል ጋር በመተባበር የጁንታውን የመጨረሻ ሸርና አደጋ በጋራ እንከላከል ሲል የደህንነት መረጃው ጥሪ አቅርቧል። ጃዋር መሐመድ እና በቀለ ገርባም የታሰርንበት አካባቢ ጊዜያዊ ችሎት ይቋቋምል ሲሉ ጠየቁ። ከአርቲስት ሃጫሉ ሁንዴሳ ግድያ በኋላ በእስር ላይ የሚገኙት ጃዋር መሐመድ፣ ሲራጅ እና አቶ በቀለ ገርባ ዳኮም ለፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ ወንጀል ችሎት አዲስ አበባ ችሎት ላይ ለመቅረብ አለመቻላችን ስለመግለጽ በሚል በጻፉት ደብዳቤም በታሰንበት አካባቢ ጊዜያዊ ችሎት እንዲቋቋምልን ሲሉ ጥያቄ አቀረቡም። ከተከሰስንበት ጉዳይ አወዛጋቢነት በሀገሪቱ ፖለቲካ ውስጥ ካለ ሚናና ሲነዛብን ከነበረው ሰፊ የሚዲያ ፕሮፓጋንዳ አንጻር ለማንኛውም ጥቃት ተጋላጭ እንደሆንን እናምናለን ያሉት ጃዋር መሐመድና በቀለ ገርባ ከምንገኝበት እስር ቤት እስከ ልደታ ፍርድ ቤት ድረስ ያለው ርቀትና የተጨናነቀ መንገድ ተጋላጭ ተጋላጭነታችንን የበለጠ ከፍ ያደርገዋል። በጉዞ ላይ ሊደርስብን የሚችለው ትንሽ የጥቃት ሙከራ አሁን ካለው ፖለቲካ ትኩሳት ጋር ተዳምሮ ሀገራችንን ወደ ከፋ ቀውስ ሊወስዳት ይቻል የሚል ስጋት አለን ሲሉ በደብዳቤያቸው ጠቅሰዋል። ያክለውም ስለዚህ ምንም እንኳን የተፋጠነ ፍርድ ለማግኘት የምንሻ ቢሆንም ለአጠቃላይ ደህንነት ስንል የራሳችንን ፍላጎት ገታ አድርገን በህዳር 18 ቀን 2013 ዓ ም ቀጠሮ ላይ በችሎት ለመገኘት የማንችል መሆናችንን በትህትና እየገለጽን ለወደፊት ቀጠሮችን በምንገኝበት አካባቢ ጊዜያዊ ችሎት እንዲቋቋምልን በአክብሮት እንጠይቃለን ሲሉ ደብዳቤ ጽፈው ለፍርድ ቤት አስገብተዋል። በተያያዘ ዜና በኦሮሚያ ክልል ሰሜን ሸዋ ዞን ስድ 469 የኦነግ ሸኔ አባላት የቡኑ ተላላኪዎችና ሽፍቶች በቁጥጥር ስር መዋላቸው ተሰማ። የዞኑ ፖሊስ መምሪያ ኃላፊ ኮማንደር ታሪኩ ድሪባ እንደገለጹት ነዋሪው በኦነግ ሸኔ አባላትና ሽፍቶች ሰላሙን ሲያጣ ቆይቷል። በዞኑ 415 የኦነግ ሸኔ ተላላኪዎችንና 47 ሽፍቶች በቁጥጥር ስር ሲውሉ ሰባት የኦነግ ሸኔ አባላት ደግሞ ተማርከዋል። በቁጥጥር ስር ከዋሉ የኦነግ ሸኔ አባላትና ሽፍቶች በተጨማሪ 12 የኦነግ ሸኔ አባላትና 8 ሽፍቶች ላይ እርምጃ ተወስዷል ብሏል። የኦነግ ሸኔ አባላት ወንጀል ሲፈጽሙባቸው የነበሩ ከ100 በላይ የጦር መሳሪያና 2700 የተለያዩ ጥይት አይነቶች ተይዘዋል። የሰሜን ሸዋ ዞን አስተዳዳሪ አቶ እንደሻው ብርሃኑ እንደተናገሩት ህዝቡ ልማት፣ ዲሞክራሲ፣ መልካም አስተዳደርና ስራ ይፈልጋል። ስለዚህም የጸረ ሰላም ኃይሎችን ከጸጥታ አካላት ጋር በመሆን እያጋለጠ ይገኛል ብሏል። በቁጥጥር ስር የዋሉ ጥርጣሪዎችን ለህግ ለማቅረብ እየተሰራ ስለመሆኑም ተናግረዋል። በመከላከያ ሰራዊትና በአማራ ልዩ ኃይል ቁጥጥር ስር እንዳለች በሚነገረው አላማጣ ከተማ የተቋቋመው ጊዜያዊ አስተዳደር ለህግ ማስከበርና ጸጥታ ጉዳዮች ቀዳሚ ትኩረት ሰጥቶ እንደሚንቀሳቀስ ገለጸ። አዲስ ለተመረጠው ጊዜያዊ አስተዳደር ህዝቡ ሙሉ ድጋፉን እየሰጠ መሆኑን አስተያየታቸውን ለአሜሪካ ድምጽ ራዲዮ የገለጹ አመራሮች ተናግረዋል። መስፍን አራጌ ዝርዝሩን ያስደምጠናል። ባለፈው ቅዳሜ በአላማጣ ከተማና በዙሪያው ባሉ የገጠር ቀበሌዎች በተደረገ ውይይት የራያ አላማጣን አስራ አምስት የገጠር ቀበሌዎች እንዲሁም የአላማጣ ከተማን አራት ቀበሌዎች በጊዜያዊነት የሚያስተዳድሩ አንድ መቶ አስራ አራት ሰዎች መመረጣቸው ይታወሳል። ጊዜያዊ አስተዳድሮቹ ቀዳሚ ተግባራቸው ህግን ማስከበርና ጸጥታውን ማረጋገጥ እንደሆነ ለአሜሪካ ድምጽ ሬዲዮ አስታውቀዋል። ተግባራችን ቀጥታሉ። አንድ ሰው የማንም ብሄር ይሁን የማንም ብሄር በሰላም ኑሮ በሰላም እንዲያድር ነው የምንፈልገው። እንደዚህ ሲያደርገን ነበረ፣ ከህዋት ጋር እንደዚህ ሲያደርጉ ነበር ብለን እኛ መበቀል አንፈልግም፣ በቀል አንፈልግም። እነዚ ሰዎች ደግሞ ምንም ነገር ሳይሆን በስነ ስርአት አይኖራቸውን መልሰው እንዲኖሩ ከኛ ቀደም ተግባራቸው ምንድን ነው? ይህ ታፍኖ ተጨፍኖ የኖረ ነው። ስፔሻሊ ደግሞ በኢኮኖሚ፣ በፖለቲካን፣ በማህበራዊ ዘርፉ ተገሎ የኖረ ነው። ተሳታፊ አልነበረም። በተለይ ቦናም ከፍተኛ ጫና በተፈጠ ነበረ ነው እና ይህንን ወደ ኢኮኖሚያዊ ማህበራዊ ሌላም ሲጠቀሙበት ንስን ማመቻሸን ያለብን ከምንም በላይ ግን አሁን ቅድመ የሚሰራው የትኩረታ ጫጫች ምንድ ነው ከጸጥታ ኃይሉ ጋር ከመከላከያ እና ልዩ ኃይሉ ጋር ከሌሎች ሚሰጥ አካላት በመሆን የሰላምና ደህንነቱን ስ ማስጠበቅ ነው። ቅድሚያ የሚሰጠው አላማጣ ከተማ ላይ ነው። አሁን ያሉት እርሶ፣ በተለይ የባንክ የሆስፒታል፣ የመሳሰሉት አገልግሎቶች በቀድሞ ጥልቀትና ስፋት አገልግሎት እየሰጡ አይደሉም ይባላል። እነዚህ አገልግሎቶች እንዲቀጥሉ ከማድረግ አኳያ የእናንተ ኃላፊነት ምን ይሆን? አሁን ባንክ እንዲሰ ከተመረቃችሁ በኋላ የህዝብን ጠቅታ የህዝብን ሁኔታ የሚከፍላችኋለን ብለውናል። የጤና አገልግሎቱን በተመለከተ ግን በተሻለ መልኩ እንዲቀጥል መደረ መደረጉን ጠቁመዋል። በማህበራዊ ትስስር ገጾች የሚወጡ የትግራይ ተወላጆች ላይ ያነጣጠረ ማዋከብና ጫና ይፈጠራል የሚሉ መልእክቶችን ኃላፊነት የጎደላቸው በማለት የሚወግዙት አስተያየት ሰጪዎቹ ጊዜያዊ አስተዳደሩ በንጹሀን የትግራይ ተወላጆች ላይ ምንም ጉዳት አለመድረሱን አላማጣና አካባቢዋ በመገኘት መመስከር ይችላል ብለዋል። ተወላጅ ስለሆነ ወይም ከዛ ትግራይ ስለመነጨ ወይም ስለተቀዳ ከሆነ ማግለጥ፣ ማሰር፣ ሌላም ነገር እየተሰራ ነው። እንዲያውም ንብረታቸው አለ፣ ሀብታቸው አለ፣ ስራም እየሰሩ ነው ያሉት ማለት ነው። አሁን ህዝቡ አይዟችሁ ነው የሚሉን። በተለይ ደግሞ አንዳንድ የተዘጉ ሱቆች እና ምናምን የተዘጉ ነበረ፣ ክፈቱ እና ስራችሁ ብለናቸው ከፍተው እየሰሩ ነው። ጥሩ ደስተኛና ተቀብሎ አሁኑ ለው ተቀብሎ መቀጠል እንደሚፈልግ በሙሉ ድምጽ ነው እየነገረን ያለው። በምርጫው ላይ የታደሙ ግለሰብም ይህንን ማኝነት ሰጥተዋል። ህብረተሰቡ ባመነበት ማለት ነው። ህዝቡ ራሱ ተሰብስቦ ራሱን የሚያስተዳድር እዛው ተወላጅ የሆነ በየትምህርት ደረጃውም ታይቶ ተመዝኖ ተዳድረናል። የተዛባ መልእክት በማስተላለፍ የህዝቡን ሰላም የሚያውኩ አካላት ከድርጊታቸው እንዲታቀቡ የሚያደርግ ስራ እየተሰራ መሆኑን ጭምር ነው የተገለጸው። ጊዜ አስተዳደሩ ስራውን ባለፈው ሰኞ በይፋ የጀመረ ሲሆን የተቋረጠው የህዝብ ትራንስፖርት አገልግሎት ግን አሁንም አለመጀመሩ ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጊ።